ከሰሞኑ አማራ ክልል በጣም ውስን አካባቢዎች የሞባይል ኢንተርኔት ሊቋረጥ እንደሚችል ተሰምተዋል። ይህ የሚሆነው በክልሉ ከሁለት ዓመት በላይ የተካሄደ ባለው ግጭት ምክንያት እንደሆነም ተጠቁመዋል። የሞባይል ዳታው የሚቋረጠው ለጸጥታ ስራ ምቹ ሁኔታ ለመፍጠር ያለመ መሆኑም ተነግሯል። እሺ፣ ሰላሙ አሌይኩም ረመቱላ ወበረካቱ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ክርስቲያን ወንድምናቶቼ በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሀገራችን ሰላም ያርግልን እያልኩ ይህ ቪዲዮ አዲስ ሰብስክራይቦች ከአቀስታ ነው ከአማራ ክልል ማለት ነው። እና እንግዲህ እንደሰማችሁት ኢንተርኔት ሊቋረጥ ነው እያሉ ነው። እኛ እንግዲህ ም እንደምን እንደምናረግ አናቅም። ወላሂ ነው የምላችሁ፣ ከባድ ነው። እንደነ የተዘጋ ማለት ቤተሰቦቻችሁን ማግኘት አችሉም። ያው መነፋፈቅ ነው ማለት ነው። እና የዛሬ ሁለት አመት ታስታውሳላችሁ። የዛሬ ስንት አመት ነው እንደዚሁ አመት ተዘግቶብን ነበረ። ከዛ በኋላ አመት ሲዘጋብን ብዙ ከስረናል። ዩቲዩብ ለራሱ ብዙ ማንቀሳቀስ እንችል ነበረ በዛ ሰዓት። ኋላ ቀር ሆኛለሁ። ግን እንደዛም ሆኖ ሀገራችንን ሰላም ያስፈልገናል። መስራት የምንችሎች በዩቲዩብ አሁን እኔ ብዙ አሁን እኔ ስደት ያልተመኘሁት የዩቲዩብ አለ በዛ እንቀሳቀሳለሁ ብዬ በማሰብ ነው። ንግዴንም ብከፍት ኦንላይን የምሰራው በዩቲዩብ ነው እና ብዙ ወጣቶች የሚሰሩትን በሶሻል ሚዲያ ነው እና ይሄ ኢንተርኔት ተቋረጠ ማለት የብዙ ሕይወት ይበላሻል ማለት ነው። በዛው ልክ ማለት ነው። እና እኛ ሰላም ነው የምፈልገው። ይህን ቪዲዮ ሼር አድርጉልን ምንም እንዳይቋረጥብን። ምክንያቱም ይሄ ጦርነት በዳታ በኩል ምን የሚያገናኘው ነገር ስለሌለ ማለት ነው። ምክንያቱም ብዙ ሊዘዋውር ይችላል። ብዙ ቪዲዮ የሚያስጨንቁ ብዙ ቪዲዮዎች ሊዘዋውር ይችላሉ። ግን ከዳታው ጋር ምን የሚያገናኘው አይችልም። ባለፈው ባለፈውም እንደዚሁ የትግሬ ጦር እንደዙ ተዘግቶብን ነበር። ዳታው ምንም መፍትሄ አለበጀውም፣ እና ይህ ሊቋረጥብን አይገባም። መስራት የምንችለው ብዙ ወጣቶች ሀገራችን ላይ ስራ የምንፈጥሮ በሶሻል ሚዲያ ስለሆነ ማለት ነው። እና እባካችሁ ይህ ቪዲዮ ሼር እያረጋችሁ ለመንግስት አድርሱልን ማለት ነው። እና እንግዲህ እናንተም ቤተሰቦቻችሁም መነፋፈቃችሁ አይቀርም ማለት ነው። ምክንያቱም እንደዙ ባለፈው ተጎዳችሁ ይመስለኛል። ምክንያቱም እንደዚህ የተዘጋ ልጆቻችሁ ናፍቃሉ። ቤተሰብ ማየት አትችሉም። እንደዙ መገናኘት አትችሉም። የሞተውንም ቤተሰብ ሞተ ምንም ሞተ። እንደዙ አላህ ይጠብቀን እንጂ እንደዚ መስማት አንችልም ማለት ነው እና እንግዲህ አላህ ይጠብቀን። በእያለንበት ሀገራችን ሰላምን ያድርግልን። ከመቋረጡ በፊት ሰላም እንፈልጋለን። ሰላማችን በእያለንበት ይጠበቅልን ማለት ነው እና እኔ ቃል የለኝም አላህ ይጠብቀን። በያልን በት እንግዲህ እናንተም ወደ ሀገራችሁ መታችሁ። ምክንያቱም የመዳም ቀመሞች በተለይ በሶሻል ሚዲያ ለመስራት ብዙ ሐሳብ ያላችሁ ዩቲዩብ ለመክፈት ሐሳብ ያላችሁ ልጆች ያላችሁ እናንተም እንደዚህ ኢንተርኔት የሚቋረጥ ከሆነ ቢያንስ እንደዚህ ሰላማችን ልናጣ እንችላለን። አሁን አዲስ የገባችሁም አላችሁ። ኢንተርኔት ተተቋረጠ ተቋረጠ ነው የሚሆነው ነው እና እንግዲህ የመዳም ቀመሞች ራዛችሁን ደግሞ እየጠበቃችሁ አሁን እቺ እዚህ ምስሉ ላይ የምትመለከቷት እህታችን መሰላል ላይ ወታ እየሰራች ነው እና እንግዲህ በዛህ አደጋ ይፈጠራል። ተመልከቷት ማለት ነው ምን ያክል አደጋ እንደሚፈጠር እዩ። አሁን ይሄ ሴራሚክ ነው፣ ከታች መሰላል ላይ ነው ያለችው። ተንሸራተተ ማለት ይቺ እህታችን በጣም ወደቀች። ከዛ በኋላ ሰው ሀገር ትቀራለች። ወጥቶ ከመቅረት ደግሞ አላህ ይጠብቃችሁ። እና ተጠንቅቃችሁ ስሩ እንደዚህ አይነት ስራ ቢያንስ ስራ የሚበዛባችሁ ከሆነ ግዴታችሁ መስራት ነው። ግን ስራ ይቀነስልኝ ማለት መብት አላችሁ እናንተም ማለት ነው። ይህን እውቁ። ምንም መብት የለኝም ብላችሁ ዝም አትበሉም ደግሞ ማለት ነው። ምክንያቱም እንደዚህ ሰራችሁ እሷ ስራዋ ይሰራላታል። ግን እናንተ ከዛ በኋላ ወገብ ቁርጠት አለ። እንደዚህ የተንጠራራችሁ ነው የምሰሩት። ከወደቃችሁም ደግሞ አውጥሰው አሁን የሆኑ ያያችሁ ነው፣ እያወጡ ነው እየጣሉ ያሉት። ቅንጭላታቸውን ተነካ ታመሙም አና ያሳክሙ። የምሬ ነው ማሳከም ግዴታቸው ነው። እነሱ ግን አያሳክሙ። ኮመንት ላይ ብዙዎቻችሁ፣ እኔ ሁለት ዓመት ኮንትራት መጨረስ አልችልም አሞኛል፣ አሳክሚ ስላት አላሳክም አለችኝ። ግን ወደ ሀገርሽ መሰኘት እሸኝሻለሁ እንጂ አላሳክምሽም አለችኝ። አበድርኝና እኔ ሁለት አመት ድረስ ይሄን ብር ልስራ ብሩን መጨረስ እችላለሁ እየሰራሁ አለቻት። ግን አላሳክምሽም፣ ምክንያቱም አላመነቻትም። ገንዘቡን ማለት ነው አላመነቻትም። አላሳክምሽም ወደ ሀገርሽ እልክሻለሁ አለቻት። ግን እኔ ደግሞ ወደ ሀገሬ መስራት አልችልም፣ ተበድሬ ነው የመጣሁት። ከተበደርኩ በኋላ ደግሞ ይሄን ብር አገሬ ተገበው ሰርቼ መክፈል አልችልም፣ እዚሁ እየሰራሁ አንቺን አሳክሚ እና ልክፈልሽ አለቻት። እምቢ አለች። ምክንያቱም ሁላችሁ መጣፈንታችሁ እንደዚህ ነው የሚሆነው። ስራ አታብዙ ስራ ይቀነስልኝ በሉ እና ከነዚህ አይነት ነገር ራሳችሁን ጠብቁ። ብዙዎቻችሁን ኮመንት ላይ እየጻፋችሁልኝ ነው፣ መልሳለሁ፣ ቀስ እያልኩ እየተረጋጋን ማለት ነው። እና አሁን ስሜታው ሁኜ ሌላውን ትቼ የኢንተርኔት ተቋረጠ በሚበለው በጣም ሊቋረጥ ነው ሲባል በጣም ተናድጄ ስሜታው ሁኜ ነው የመጣሁት እንግዲህ እኛ ሰላማችን ነው የምንፈልገው ማንም ማንም ይሁን ማንም ይምራን ማንም ይሁን ብቻ ህዝብ ነን መስራት ሰርተን መለወጥ ነው የምንችለው ማለት ነው እና ሀገራችን ሰላም ታልሆነ እኛ ስደት የምንመኘው እኮ አንድም ሀገራችን ሰላም ስላልሆነልን በቃ ንግድ እንክፈታል አሁን እኔ እንገራችሁ ንግድ ከፍቶ ለራሱ ሰላም ተሌለ ምንድን ነው ማድረግ የሚችለው እየተሰረቀ ባለፈው እኮ የትግሬ ጦር ጊዜ ስንት ተሰርቀዋል መሰላችሁ? ስንት ሌባ ገብቷል? የእናንተ ራሱ ማለት ነው። ይሄ የናንተ ካርጎ ያደረጋችሁት እቃ ምን ያክል ተዘርፎ እንደሆነ ተሰምታችኋል? ምን ያክል ተዘርፎ እንደሆነ እና ብዙ ተዘርፈናል፣ ብዙም አልቅሰናል። በዛ ምክንያት ብዙዎቻችን ቤተሰቦቻችን ማሳከም አቅቶን፣ ብዙዎቻችን ሞተውብናል። በጦርነቱ ምክንያት ማለት ነው። ሆስፒታል ዝግ ሆኖ ዶክተሮቹ ጠፍተው ማለት ነው እና እንደዛ ይሆን ስለሆነ ሁላችሁም ሁላችንም ሼር እያደረግን ይሄን ነገር በዚህ ባጭር ብንቆጨው አሪፍ ነው ምክንያቱም ይሄ የተዘጋብን ማለት ህይወታችን እንደዚህ ወጣቶች ይበላሻል ማለት ነው ምክንያቱም በዚህ ሆኖ የሚተዳደርም አለ ማለት ነው ከ10 እስከ 15000 እየተከፈልን ነው ብዙ አጋጣሚ አሪፍ ነበረ። እንደዚህ የሚቋረጥብን ከሆነ ደግሞ ከባድ ነው የሚሆንብን። ብቻ አላህ ሂዳ ይስጠ ነው ላይ ሂዳ ይስጣቸው ሁላቸውም እና እንግዲህ አይብዛባችሁ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበርታቱን። ቀጣ ቪዲዮ ደግሞ እንመጣለን። እስከዛ ድረስ ሰላማችሁ ብዙ ብዝት ይበላችሁ የመዳም ቀሞች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታትኝ ሁሉ አመሰግናለሁ ማለት ነው። ቀጣ ቪዲዮ በአዲስ ነገር ይዤላችሁ እመጣለሁ። አመሰግናለሁ። መልካም ስራ፣ መልካም ጊዜ። ሁላችሁም የረፍት እንጀራ ይስጣችሁ። በቃ ሳያለፋ አለ አይደል? እሱ መንገዱን ይምራችሁ፣ እኔን እንገራችሁ። ሰው በለፋ አይደለም የሚለወጠው፣ አላህ ሲመራ ነው። ሁላችንም አላህ የማያለፈውን እንጀራ ይስጠን ማለት ነው። አ ቻው፣ ደህና አሁን ቆይልኝ። አመሰግናለሁ።